በርካታ ቢሊዮን የቡና ዛፎች በመትከላችን ምክንያት የቡና ኤክስፖርታችን ዘንድሮ ሁለት ነጥብ አምስት ቢሊዮን ደርሷል። ይሄ የማይታሰብ ነው። ከዚህ ቀደም ወደኋላ መለስ ብለን ብናይ በቡና ከአንድ ቢሊዮን መዝለል በጣም የማይታሰብ ነው። እንደዛ ደርሰናል። እንደዚሁ የፍራፍሬ ዛፎችን በመትከላችን ምክንያት አሁን ኢትዮጵያ አቮካዶ ኤክስፖርት እያደረገች ነው። ሌሎችንም ፍራፍሬዎች እንደዚሁ ማለት ነው። በሌማት ትሩፋት የጀመረ ነው ስራ ለምሳሌ ከንብ ከማር ብንጀምር ማር የግድ የዚህ አይነት ስነ ምህዳር ይፈልጋል፣ ዛፎች ይፈልጋል፣ አበባ ይፈልጋል። እና በአጠቃላይ በኢኮኖሚያችን ውስጥ ያሰብነውን ለማሳካት የአረንጓዴ አሻራ በጣም ዘርፈ ብዙ ጠቀሜታ ያለው ነው ማለት ነው። እና እንደተባለውም የአረንጓዴ አሻራ ውጤትን አሁን በደንብ አድርገን ፍሬውን እያየን ያለ ነው። እውነትም በመትከል ማንሰራራት የሚለው በደንብ የሚገልጸው ነው። ግሪን ለጋሲ ለትውልድ የሚበረከት ስጦታ ቢሆንም በሀገራችን ውስጥ መልሶ ለኛ እየከፈለን እንደሆነ በተግባር አይተናል። እሱም በተለያዩ ዘርፎች ውጤት እያፈራ እንደሆነ አይተናል። ስለዚህ በዓለም በተምሳሌትነት መጠቀስ ብቻ ሳይሆን ራሳችን ተጠቅመን ለትውልድ የበለጸገች አረንጓዴ የሆነች ኢትዮጵያን ለማውረስ ሚናችን የምንጫወትበት ነው። ይህን ማሳካት አካባቢያችንን ምቹ ከማድረግ ባለፈ ሁለንተናዊ እድገትን ለማምጣት ለኑሮ ምቹ የሆነ ሀገርን ከመፍጠር አንጻር ከፍተኛ አስተዋጽኦ አለው። በዚህ ሂደት ውስጥ እንደ ዜጋ ተሳታፊ በመሆኔ በጣም ደስተኛ ነኝ። በጋ ላይ ያልነበሩባቸው ቦታዎች ላይ ዛሬ ምንጮች እያገኘን እንገኛለን። ምንጮች በጣም እየበዙ ነው ያሉት። ሁለተኛው ክረምት ላይ መጣ የነበረው ጎርፍ ይቀንስና ወደ ከርሰ ምድር እየገባ በጋ ላይ እየወጣ ይገኛል ማለት ነው። ከእሱ ጋር ተያይዞ የውሃ መጠኑ መቀነስ የቁጥር ዝናብ ሲመጣ መጀመሪያ ላይ አፈር ሳይሆን የሚያገኘው ዛፎች አግኝተው ቅጠላቸውን ያገኝና ዲስፔት ያደርጋል። ዲስፔት ሲያደርግ መሬት ላይ የነበረው መሸርሸር ይቀንሳል ማለት ነው። ስለዚህ ያለን ውሃ ሀብቶቻችን መጠኑ ይጨምራል፣ በውሃ ውስጥ የነበረው የደለል መጠንም ይቀንሳል። የውሃ ደለል መጠኑ መቀነስ ማለት ደግሞ የግድቦቻችን እድሜ ማራዘም ማለት ነው። የከርሰ ምድር ውሃችን በጣም በጉልበት የለቅ ሰዎች በሁሉ አካባቢ ውሃ ቆፍሮ ማግኘት ይችላሉ። ያልነበሩ ሀይቆችም ተመልሶ መጋገም ችለዋል። ማሳያ አለማያ ሀይቅ ነው። አለማያ ሐይቅ ላይ ከግሪን ሌጋሲ በፊት አልነበርም። ከዛ በኋላ በተሰሩ ስራዎች በአቅራቢያው በሚሰሩ መሆን የማይገባቸው ውሃ ወጣት ዘሬዎች ሲቆሙ ሐይቁን ዛሬ አለን ማለት ነው።